አሳይቾው ነበረ። ይሄ ጥልፍ ነው፣ ያው በጣም ነው የሚያምረው። ጥልፉ ለየት ያለ ነው፣ ከእስከ ዛሬው ለየት ባለ መልኩ ነው የተሰራው። በጣም ነው የሚያምረው። ይሄ ደግሞ እስከ ዛሬ እስከ ዛሬ 9000 500 ም 9000 ይሸጥ ነበር። አሁን ደግሞ 7900 ብር ብቻ ማንም አያስበውም። ጌጡን ለምትፈልጉ ደግሞ እስኪ ጌጡን ለምትፈልጉ ደግሞ የእጅና የአንገት ነው ማለት ነው። ለሁለቱም አለ፣ ሁለቱም ሲሆን በጣም ነው የሚያምረው። ወደፊት ደግሞ እየለበስኩ እሰራላችኋለሁ ማለት ነው። አንድ ሺህ አምስት መቶ ነው የሚሸጠው ሌላ ቦታ፣ እኛ ጋር በአንድ ሺህ አንድ መቶ ብር በአንድ ሺህ አንድ መቶ ብር። ለአስራ አምስት ቀን ነው የሚቆዩ በነገራት። ለአንድ ሺህ አንድ መቶ ብር ጌጡ እስከ እነ እጁ ማለት ነው። ይሄን አይተውት አልያበረም? አዎ፣ አይተውት እስኪ። ይሄው ስንት በሰባት ሺህ ዘጠኝ መቶ ብር ሰባት ሺህ ዘጠኝ መቶ ብር ብቻው ማለት ነው። ሰባት ሺህ ዘጠኝ መቶ ብር አዎ ብር። ይሄ ደግሞ በጥቁር ነው፣ እስኪ በጥቁር ነው። ይህም ጥልፍ ነው፣ በጥቁር ነው። የውልታችሁ እንግዲህ እንዴት እንዳሚያምር ማለት ነው። ቁጭ ያለ ጥልፍ ነው አይደለ አዎ በጣም ያምራል። እንዳያመልጣችሁ ውድ ተመልካቾች፣ እንዳያመልጣችሁ። ቤተሰቦቻቸውን አስደስቶ ቤተሰቦቻችሁ እናስደስቱ። በ7900 ብር ያለው ለውጥ ህዩት ከ9590 ነበር በፊት ላይ፣ አሁን ላይ ደግሞ ወደ 7900 ብር ነው የወረደው። አዎ በጣም ነው የሚያምረው። ማዘዝ ለምትፈልጉ ሰዎች በማይታመን ዋጋ በዚህ አስራ አምስት ቀን ውስጥ መጠቀም ትችላላችሁ ማለት ነው። ሁሉም እኛ ጋር ስላለ እንዳታስቡ ላችኋለሁ። እስኪ አንገቱን በጣም ነው የሚያምረው። ልብሱም እንደምታዩት ፍክት ድምቅ ያለ ልብስ ነው። ወፍራም ቀጭናላችሁት ከሁሉም ሰዎች ጋር ያው የሚሄድ ልብስ ነው ማለት ነው። በሰባት ሺህ ዘጠኝ መቶ ብር በማይታመን ዋጋ እንዳያመልጣችሁ እኛ ጋር አለ ማለት ነው። ሰባት ሺህ ዘጠኝ መቶ ብር እየተናገርን ነው። ደጋግመን ደጋግመን ነው እየተናገርን ያለ ነው ዋጋ ለምትሉ ሰዎች ነው ኦኬ። እስከምት በነገራችን ላይ ያው ልጥፍ ነው። ይሄ ጥልፉ ነው በነጭ ነው። ይሄ ደግሞ አዎ፣ በነጭ ነው። ይሄ በጣም ነው የሚያምር። ጥልፉ ራሱ እዩት። ነጭ ለእናቶች ፍክት ነው የሚያምር። ልጥፍ የሚባለው ይሄ ነው። ይሄ ደግሞ ጥልፍ ነው ማለት ነው። እህ ይሄ ስንት ነው? ታደርግላቸው እንዴ? 7900 ብር አንቺ በጣም ቸረሻል። በጣም በጣም ነው ቸርኩላችሁ። እንግዲህ ሱቁን ለኔም ደስታ ነበር ለእናንተም ያው ይሄን አቅርቤ ያለው ማለት ነው 900 ብር ብቻ እኛ ጋ ማለት ታገኙታላችሁ። እንዳያመልጣችሁ፣ ተጠቀሙበት። ይሄን ይመስላል። ለኔ ብቻ አይደለም ሰርፕራይዝ ለእናንተም ሆኗል። ተጠቀሙበት።